ዳግም ነግሬሃለሁ፣ እኔን ከዚህ በላይ አታበሳጨኝ። ማህደርን ከዚህ በኋላ ከእናቷ ጋር ስትሆን እንድትናገራት አልፈልግም። ብቻዋን ስትሆን ግን እንደፈለክ ማድረግ ትችላለህ። ቢሆንም እንዲያስከፋት እኮ መፍቀድ የለብሽም። አንቺ ርካሽ አለሽ። ዳግመኛ ራስሽ እንደዚህ ስጠር እንዳርሰባሽ። የኔነ አንተ ትንሽ አታፍርም? እንዲ ኔን ስትል፣ ይሄ እውነታው ነው። ምንም የማይለወጥ ሀቅ ነው። ምን አይነት ወራዳ ስራ እንደምትሰሩ ነግርሻለሁ። ውርደታችሁንም እዘረግፈዋለሁ። ትስከማኛለህ። እኔ ክብር ያለኝ ሴት ነኝ። በማንም አፍ የምዋረድ ሴት አይደለሁም። አይደለሁ። እንደዛ ነው። አላዘንኩ። ንግግሩ እውነት አለው እንዴ? ምን እያልሽ ነው? ልቅም ማህደሬ ቆንጆ ቆንጆ ነሽ። ጨዋ ያሳደገሽ የጨዋ ልጅ እንዴት ነው ንግግሩ እውነት ሊሆን የሚችለው፣ አክስቴ? እኔ ማረባና ቆሻሻ ሰው ነኝ። አንቺ ቆሻሻ የማትረቢም አይደለሽም፣ አስተዋይ፣ የበሰልሽ፣ እናትሽን የምትረጂ ልጅ ነሽ። አንድ ሰው ተናገረኝ ብለሽ እንደዚህ መሆን የለብሽም። እኔ የማረባ ቆሻሻ ተራ ሰው ነኝ። ሊቀርቡኝ ቀርቶ ሊያወሩኝ ራሱ የሚጸየፉኝ ነኝ። ተየኔ ልጅ፣ ተይ ልጄ፣ ስሞትልሽ እንደዚህ አትበኝ። እኛ እኮ እንፈልግሻለን ቆይ ደግሞ ዝም በይ። ይህንን እማይረባ እኔ ያስጠነቅቀዋለሁ። እኔ ለመከራ ነው የተፈጠርኩት። አላማ የለልኝ ከንቱ ነኝ። ወይኔ ልጄ፣ ለምንድነው ቆይ እንደዚህ እየሆነች ያለችው? እሱስ ስለምድሮው እንደዚህ የተናገራት ያልካት ቆይ እንትን ግን መቼ ነው ስርዓት የሚኖር ለዛሽ ቆሻሻ ብለሽ እኔን መታሽኛል ለምንድን ነው ስርዓት የማይኖር አንድ ላቃ ባኖረችን ምን አድርጊ ነው የምትላት ወይ ምንድን ነው ቆይ ገላዋን ሸጣ የምታደር ሴት ነች እኮ ቆይ ግን ዳግም፣ የኔ ህይወት መበጥበጥ ነው እንደ አላማ? አሁን አጭቅጭቅኝ በእናትሽ ይኸውልሽ። አሁን እንዲያውም ሂጅ፣ እውነቱን እናገራታለሁ። እሺ አንቺ ቆሻሻ ሴተኛ ላሪ ነሽ ብዬ እናገራታለሁ። ዳግም፣ ስነ ስርዓትን ያስ። እች ልጅ ከዚህ በላይ እንድትናገራት አልፈቅድልህም። ልትቆጪ የምትፈልጊያለሽ? ቆይ አንቺ ቆይቆይ ቆይ አንቺ፣ እራሱ ምን የረባ ይወጣል? እሺ እና የምትናገሪኝ ዳግም፣ እኔ እወድሃለሁ፣ ልጄ ነህ። አንተም የምትወደኝ ከሆነ ስርዓትን ያዝና ኑር፣ ካለበለዚያ ደግሞ ወደ መጣህበት ተመለስ። አልመለስም፣ አልሄድም በቃ ግን ደግሞ ምንድን ነው ከዚህ ቆሻሻ ጋር መኖር አልፈልግም፣ አይኗንም ማየት አልፈልግም። እቺ ቆሻሻት በላት እሷ በመጣችው ገንዘብ መስሎኝ ተንደላቀ የምትኖረው፣ ምንም ሳይጎልብህ አማር ጠ የበላ እየጠጣህ ያለው እኮ በሷ ነው። ትልቅ ነገር እኮ ሰርታ የምትመጣ እኮ አያስመስልሽም፣ ገላዋል ሸጣ እንደ ምትመጣው እንጂ ዳግም፣ ነግሬ ያለው ነኝ። ከዚህ በላይ አታበሳጨኝ። ማህደርን ከዚህ በኋላ ከእናቷ ጋር ስትሆን እንድትናገራት አልፈልግም። ብቻዋን ስትሆን ግን እንደፈለክ ማድረግ ትችላለህ። ወይ ወይ ወይ አዳነ ቺሪ ነገ ገንዘብ ያስፈልገኛል። ዋናው ዋናው ነገር ቺ ዛሬ ሰጠሁ አይደል? እንዴ አለቃ አልቋል። ሦስት ሺህ ብር አልቋል። በቃ ድ- ደራ ገንዘብ እንደሰጠ ሰው እንደዚህ የምትናገር አሁን። አንቺ ግን እናት ነሽ። እሺ ወንተኛ እኔ ነገ ልካታለኝ። እሷን እዚህ እዚህ ከመጣው ጀምሮ ነው ብዙ ነገር የተመሰቃቀሉኝ

ምን ነው ደግሞ ስ የተናገረው ነገር ውሸት አለ? እኔ መቹ አሻልኩኝ። ደግሞ ጸባይሽ ናሳምሪ። ማን በተናገረሽ ቁጥር እንባ እንባ ይበልሽ። ማንነትሽን ተቀብለሽ ኑሪ። እማዬ፣ አንድ ቤት እየኖረን እንዴት ይጸየፈኛል? እጣ ፋንታሽ ነው እንድትኖሪ ተፈቀደልሽ፣ ይሄ ነው ስለዚህ። ሆድ አይባስሽ። አሁንስ ምርር ነው ያለኝ። ፈጣሪ ምን አለ ወስዶ ቢገላግልኝ። ምንድን ያልሽ አንቺ? እንደው ግን ምን አይነቷ ጨካኝ ነሽ? እኔ እናትሽን ለማንጥለሽ ነው እንደዚህ አይነቱን ነገር የምታስቢው? እማዬ፣ አሁን ሁሉም ነገር በቅቶኛል። በቃ በያትጨማለቄ አሁን ቶሎ ልብሱን ቀይሪና ወደ ስራ እንዴ? አሁን አዎ፣ ማታ መስራት እንደማትችል ነው ታውቂያለሽ። እኔ ባዶ እጄ ነኝ፣ ገንዘብ ያስፈልገኛል። እንዴ፣ ትላንት የሰራሁትስ? እንዴ፣ አለቀ። ወጫችን በዛ። እሺ ቆይ፣ ሳንበላ እንደል ያ ሁሉ አንድ ቀን። አረ፣ እኔ እናትሽንም መቆጣጠር ጀመርሽ። በይህን ሰበብ አድርገሽ ስራ ለመቅረት ነው ቤተነሽ። እኔ እንዲህ አይነት ነገር አልፈልግም። ተነሽ። እኔ ዛሬ ጥሩ ሁኔታ ላይ አይደለሁም። እንግዲህ ወደዛ እኔ ተናግሬያለሁ። እንዴት አደራችሁ? እንዴት አደርሻለሁ? እናደርሽ? እንዴት አደራችሁ? ማታ እኮ ማህደሪ አዝና ሳያት እንዴት ክፍት ታል የመሰለሽ? ወይ አልሚ፣ እኔ ራሴ አንድ እንቅልፍ ባይ አልዞርም አልዞረም። ልጅ እኮ በትንሽ ነገር ነው ሆድ የሚበሳት። እሱም እኮ ልክ አላደረገም፣ አልሚ እየጠጥቶ እኮ ነው። ሲጠጣ ባህሪው እንዴ ነው የሚቀያየረው? ቢሆንም እንዲያስከፋት እኮ መፍቀድ የለብሽም። ልክ ነሽ። ተራ ሰው ተናገረኝ ብለሽ ምንም አይፋሽኝ ልጅ ምንም እንዳይሰማሽሽ እሺ በይ በቃሽ። አሁን ተነሽ፣ ወደ ትምህርት ቤት አልሄድም የሚባል ነገር የለም አይደል? እንዲያልም አይ፣ ከትምህርትማ መቅረት የለብሽም። በዛ ላይ ደግሞ ከጓደኞችሽ ጋር ስትጫዎች ይቀለል ይልሻል። ጓደኛ። አዎ፣ ተነሽ አሁን፣ ልብስሽን ቀያይርና ሂጂ እንዳይረፍድብሽ፣ ቶሎ በይ። ነው ልጅ። ጎሽ። ግን አክስቴ ዛሬ ትምህርት እንዴ? ታያት እንጂ አክስትሽን፣ እሷ እንደሆነ በትምህርት እንደማትቀልል ታውቂያለሽ። ተይ እንጂ ማይደሪ፣ እናትሽ የምትልሽን ነገር ስሜት ለአንቺ የሚጠቅመውን ነገር እኮ ነው የምትልሽ። አሁን ተነሽ ተነሽ ማታ እኮ ልጄን አስከፋት። ይሄ ስድ ስድ። ማንን ነው ስድ ያልሽው? ማህደርን። የተናገረው ና እንዴ። ምን ሆነሽ ነው? እሱን ነው እንዴ እሱንም? ማንም ተቆጥቼዋለሁ፣ ነግሬዋለሁ፣ ጸባዩን እንዲያስተካክል። ይህም ማትረቡ ይኔ ልጅ ስድ ትላለች እንዲ። ያንችም ልጅ ስድ አልተባለች ቆሻሻ ለቆሻሻ እየተከባለች ስትመጣ ሰውን ተናጋሪ ታደጋለች። ምንድነው ደግሞ የምታጉረጠርጥብኝ? እ ልጄን አስከፋችብኝ። ዝም ማለት መስሏት ነው። ያለበኩ ያለው ደም ደም አተናከረ፣ ዳኒ ማውራታችን ለምባት፣ ለምን ደም አታውሪ ዳኒ እኮ ነኝ። ማህደር ነው ነው። ሸለም ድር ፊትሽ የምታዞር እኔ ፊቴን እያዞርኩ አይደለም። ግን ለአንተ ማይል ገባት፣ አታላይና እርካሽ ሰው ነኝ። ስለዚህ በቃ ተወኝ። አንቺ እርካሽ አይደለሽ፣ ዳግመኛ ራስሽ እንደዚህ ስጠሪኝ ጋር። ይሄ እውነታው ነው፣ ምንም የማይለውጥ ሀቅ ነው። ማሂ፣ ልቤን እየሰበርሽ ነው። ዳኒ እባክህን ተወኝ። በዛ ላይ የምታወራውን ነገር ስለማውቀው ይበልጥ አታሳምመኝ። አይደለም እኔ ስለናፈቅሽኝ ነው የመጣሁት፣ ሌላ ምንም አይደለም። ለምን ታሾፍብኛለህ? እኔ እናንተ አብረን እንደማንሆን ታውቃለህ አይደል? ስለዚህ በቃ አንተም የራስህን ህይወት እኔም የራሴን ህይወት እንኖርበት። አውቃለሁ አውቃለሁ ማሂ፣ የማይፈቅሩትን በቀላሉ መርሳት ከባድ ነው። ቢያንስ ቀስ በቀስ እንዲወጣልሽ ማድረግ ትችያለሽ እንጂ ያሳለፍናቸው ጊዜያቶች እንዴት በቀላሉ ይረሳሉ። ዳኒ፣ እኔ ከአንተ ጋር በተቀራረብኩ ቁጥር ለእኔ ጥሩ አይደለም። በህይወት የማፈቅረው እኮ አንተን ብቻ ነው። ነገ እንደምንለያየ እያሰብኩ መቀጠል አልችልም። በቃ ተወኝ። እኔ ናንቺ ጓደኛሞች መሆን እንችላለን፣ ከዛም ከችግርሽ አላቀሻለሁ። እንዴት እንደዚህ ተውሻለሁ። ዳኒ በቃ ተወኝ። እኔ ችግሮች ይነወዳቸዋሉ፣ ፈልጌ ነው የማደርገው። እሺ፣ እሺ፣ ዳግመኛ ላነሳልሽ። ደግሞ አይንሽ ምን ሆነው ነው? ደህና ነኝ፣ እንዲሁ ስለሚቀላ ነው። ደህና ማለት ነሽ? ስታለቅሽ ነበር አይደል? አይደለም አልኩኝ እኮ። ዳኒ አትዋሽ። አንዱ አስቀየምሽ አይደል? ንገሪኝ፣ አነቄ ነው የምገለው። ማን ነው? ኦ አታውቀውም። ደግሞ እንዲሁ እንዲው ተራ ነገር ነው። ማይ፣ ንገሪኝ። ማን ነው? ኡፍ ዳኒ፣ በቃ። እቺ ካልከ ትመለስም አይደል? ማይደል፣ አታውቀውም። የማየው ወንድም አጎቴ ጋር ተጋጭተን ነው በቃ። ታዲያ አጎትሽ ነው እጁን ያነሳብሽ በምንድን ላይ? እንደዛ ተናግሮኝ ነው። ምን ብሎ ነው የተናገረሽ? ታውቀው የለኝም፣ ማንም እየተነሳ የሚሰልበኝ እና አሁንም እናንተ ቤት ነው ያለው ወይስ ቤት ነው? ማታ ሰክሮ መጥቶ ሰደበኝ። ለምንድን ነው የጠየከኝ? አይ ምንም፣ እንዲሁ ለማወቅ ነው። በቃ እኔ መሄድ አለብኝ አብሬት። አይ አሁን እኮ ሌላ ቦታ ነው የሚሄደው። ለነገሩ እኔም የምሄደው ቦታ አለኝ። በቃ እሺ

እሺ ጋራ ፈልገሽ ነው? ለምን ተናገርካት? አልገባኝም። ማን ይራክ ያልገባትም ሰር ለምንድን ነው የኔም ማድር የተናገርካት? የኔን አንተ ትንሽ አታፍርም እንደኔ ስትል? ወንዱ እንዴት ተበላሽቷል! እናታችሁ አው የኔ ማድር ለምን የተነገርካት መልስልኝ። ይኸውልሽ፣ ባባ፣ ሴተኛ ዳሪ የኔ ምናም የሚባል ነገር የለም። ይኸውልህ ገንዘብን ብቻ ስጣት፣ ዱካን አነፍንፋ ነው የምትመጣለህ። ጭራሽ እኔ ፊት ነው ስለሷ የምታወራው? ዞር በል እባክህ። አጨቃጫቂ ምንድን ነው? አንተም የሷ ቢጤ ነገር እንዴ? ምላስን ብትሰበስብ ይሻላል። ሁለተኛ እኔም ማድረግ እንዳትናገራት ትሰማኛለህ? ቆይ ከየት ነው ተለቃቅማችሁ የምትመጡት? በቃ ጤነኛ ሰው ጠፋ ማለት ነው። ተናግሬያለሁ። ይህ መጨረሻ ማስጠንቀቂያ ነው። አንተ ስንት ቆንጆ ሞላበት ሀገር፣ ይቺን ተራ የመንደር ሴተኛ አዳሪ ስትከራከርለት ትንሽ አይደብረ አይደብረኝ እጭ እንዳንተ አይነቱ እኮ ነው እኛንም እኮ የሚያሰድብን። ወይኔ ዳገ እኔ እኮ ቤት ሰዓት፣ እንዴት ቅፍፍ እንደምትለኝ እንኳን የእኔ ብዬ ለጠራት ቀርቶ እሷ አንተን አይመለከት። ከዚህ በላይ ትዕግስቴን አትፈታትለኝ። አይገርምም! ገና በየመንገዱ አሸማቅቃታለሁ። ለነገሩ ልጅቷ ስሯ ተመችቷታል። አንገቷን የምትደፋ ነገር አይደለችም። ለመጨረሻ ጊዜ ነው ማያገር አይደለም ማህደር ልሰርባት። ቀና በለ ብታያት፣ የመጨረሻ እገልሃለሁ። እሺ። ኧረ በእናትህ የምሆነ ነው ጭራሽ። ስለዚህ ለማትረባ ሴት፣ ርካሽ ራሷን ለመሸጥ ሴት ጭራሽ ምን ይመት ትከራከረኛለህ? አጥቆሻሻ፣ እስካሁን የታገስኳት መሰለን?

አሞት ኩሽ ወይኔ! ወላ ያልኩ፣ ማን ነው እንደዚህ ያደረገ? ምንም እንኳን አላስተረፉ። ራሱ መቶ ነው የወቀጠኝ። ወይኔ! የዚህ ሀገር ሰው እንኳን ነገር ነገር ብሎት እንዲሁ ወድብሶታል። ቆይ ማን ነው የደበደበ ግን? ይሄ ልጅ ማን ነው እንደዚህ ያደረገ? ያቺ ሴተኛ አዳሪ ልጅሽ ሰው ቀጥራ አስደበደበችኝ። ወይኔ! ለምን ተናገርክብኝ ብሎ እኮ ነው እንደዚህ ያደረገኝ። ማ ማህደር አታደርገውም አታደርገውም፣ ማህደር ቀና ብለ ካያት አለቀህም ብሎኛል። ጭራሽ እንዴት ተነፋፍረናል። ወይን ነው ያዳነች? የኔን ማህደር ለምን ተናገርክብኝ ብሎ ካፈር ደባለቀኝ። ወይ ዳግም፣ ምንም እንኳን አልተረፍኩም። አሃ እንደዛ ነው ነገሩ። ፍቅረኛ ተብዬው ነው ማለት ነው። ወይኔ አዳነች ትምጣ፣ ምን እንደማደርጋት አሳያለሁ። ትምጣት፣ ወይኔ እዳ አለቃትም። እንደሰባበረኝ እሷንም ሰባበራታለሁ። ለሴተኛ ዳሪ ብሎ አይደል ደበደበኝ። አንተ ደግሞ አፈን ሰብስብ እስኪ፣ እናቷ እንዳትሰማን። አደለም፣ ለእናትየው ገና በየሰፈሩ እየሄድኩ ነው የማወራላት። ምንድን ነው የምትቀባጥረው? ተነሳውን፣ ተጣጠር፣ ተነሳ፣ ወደ ውስጥ ግባ።

ነው በቃ ይሄ ብቻ ነው። ግማሹ ነው ያረሱ ነው አይደል። እና ታዲያ ኬታ ምጥተሽው ገንዘብ ከፍልሽ ያስደበደብሹ። ማንን ያስደበደብኩት ማህደር? አሁን ማስመሰሉ ምንም አያዋጣሽም። ይልቁን ስጥፋትሽ ናምነሽ ይቅርታ በጠይቂ ነው የሚሻልሽ። እማየኔ ምንም የማቀው ነገር የለም። እማዬ አትቤኛ አንቺ ቆይ እንዴት ብትደፍሪ ነው ግን አጎትሽ የምታስደበድቢው? ለምን አስደበድበዋለሁ ማየ። ለዛ ፍቅረኛ ይለምት ይሁና ትላንትና ዳግም ያችን ተናገረኝ ብለሽ ነው አይደል እንዲደበድበው ያደረግሽው? ማ ዳኒ? እሱ እኮ እንደዚህ አይነት ሰው አይደለም፣ ስነ ስርዓት አለው። አረ ስነ ስርዓት አለው? እና ታዲያ ዳግም ነው ስነ ስርዓት የሌለው? እኔ እንደሱ አልወጣኝም። ዳኒ ግን እንደዛ ያረግም፣ በጭራሽ ጭራሽ። ሽንጥሽን ገትረሽ ትሟገችለታለሽ። እና ታዲያ ማን ያደረገው? ምናልባት ከሌላ ሰው ጋር ጣልቶ እንዳይሆን እኔኮ ከውሸትሽ የሚያናድድኝ የምሰጩ ምላሽ ነው። ቆይ ግን ምን ባደርግሽ ነው የሚሻልሽ? እማዬ በእውነት መኝኝ እኔ ምንም የማውቀው ነገር እኮ መያት በኛ አንቺ የተረገም ሰሚኛለሽ አይደል? ከዚህ በኋላ ይህን ልጅ ቀና ብለሽ ብታዩ ውርድ ከራሴ እነግርሻለሁ። ፍቅረኛ ተብየውን ደግሞ ንገሪ። አርፈሽ ተቀመጭ ብዬሻለሁ ከዚህ በኋላ እንዳታዩ ብዬሽ አልነበረ? ራሱ እኮ ነው የመጣውን ያደለውም። ሰሚኛለሽ? አንቺ ስራሽን ስሰሪ ነው የሚያምርብሽ። ፍቅር ምን ያደርግልሻል? እሱንም ንገሪው። ከዚህ በኋላ ጠገብች ቢደርስ እገለዋለሁ። አንቺ ቆሻሻ እንዳስ ደብደብሽኝ የሚቀር መስሎሽ ከሆነ ተሳስተሻለሽ፣ እገድሻለሁ ነው። እኔ ምንም የማውቀው ነገር የለም። ዝም በይ ቆሻሻ። አይሻት፣ ጭራሽ መልስ ትመልስልኛለች። ለዚህማ አፍረት ቢስ አይደለች እንዴ? ምን አይነቷ ፈጣጣ ነች? ግን በእናትሽ አንዴ ድልውን ስጪኝ፣ በእናትሽ አንዴ ላጠና። ሴተኛ አዳሪ ተዋት፣ በቃ አንተ ወደ ውስጥ ግባ! ሂድ ወደ ውስጥ ግባ! አንድም ባንዳ ላይ ነግሬሻለሁ። ይህን ህይወት የፈረድክብኝ እኔ ልጅህ አይደለሁም? በቃሽ የማትለኝ ለምንድን ነው? ከዚህ ሁሉ መከራ እና ስቃይ አውጥታ የማትገላግለኝ ለምንድን ነው? እኔም እኮ እንደ ሌሎቹ የተሻለ ህይወት ከዳኒ ጋብሩ መኖሩ እፈልጋሉ። ለምን በልጅነት እንደዚህ አይነት ህይወት እንድኖር ፈረድክብኝ?

ለምንድነው ስልክ ማታነሰው? ያይ ውሻውን አጎቷ ምን አርጓት ይሆን? ምን ሆነህ ነው? አንዱ ትጋበኛ ነዋ ሴተኛ ዳሪ ተናገርክብኝ ብሎ ያው ደበደበኝ። እሺ፣ አንተ ሴተኛ ዳሪ ጋር ምን አደረሰክ? እኔ መች ደረስኩባችሁ? ሳልደርስባችሁ ነገረ ስራችሁ ሁሉ ነገር አይደል እንዴ? ቆይ ስለምን እያወራህ ነው አንተ? ከሴተኛ ዳሪ ጋር ምን ያስገጥመሃል ደግሞ? ስለምንድ ነው እያመሸ የምትመጣው? አስምኝም እንዴ እራሷ ነች የመጣችሁ። ያው መቤት ድረስ ቺ ርካሽ ቆይ ምን አለ ግን በቀናነት ብትመልስልኝ ማናት የምትላት ልጅ ምን ይሰራልሻል በገላዋ የምትተዳደር ሴት ቆሻሻ መሆኗ ካወቅሽ በቂ አይደል እንዴ ምን አይነት ነገር ነው ይሄ በናትሽ አትጨቅጭቂኝ እንትን እዚህ ማን ነው እየሰበሰበብኝ እዚህ ያለው ኬትም እየመጣችሁ በቃ እኔ መረበሽ ነው አይደለ ስራችሁ እኔ ነው አስጨቅጭቅኝ የምትለው ትላንትና ማህደርን እንደዛ ተናገርክ ዛሬ ደግሞ እኔ ቆይ ስርአት ይኑረህ እንጂ አይ እንግዲህ ዞር በይልኝ። የት ምታቂውን ነው? ስነስርዓት ነው ደሞ ስነስርዓት ያዝምትኝ። ምን ነው ስራችሁ የማይታወቅባችሁ መስላችሁ ነው? እንዲ ጭራሽ ስርዓት ምናምን ትለኛለች። እንዲች ደሞ የእሷ ቢጤ። ምንድነው አንተ ልጅ የምትቀባጥረው? በዚያ መልህ ነው ይሄን የደበደቡክ አገባሽ አርፈሽ እዚህ ኑሮሽ ናስታያኪ ይመስላል ወራዶች። ምን አይነት ወራዳ ስራ እንደምትሰሩ ነግርሻለሁ። ውርደታችሁን መዘረግፈዋለሁ። ትሰማኛለ? እኔ ክብር ያለኝ ሴት ለኝ በማንም አፍ የምዋረድ ሴት አይደለሁም። እንደዛ ነው እንግዲህ ያች ርካሽ የሆነች ሴተኛ አዳሪ ሆነስ። ልጅ አንተ ወደ ምትቀባጥረው ምትናገረው ነው አታቀምም። ይሄ ቀላል የሰው ቀላል ክብር፣ ለአንቺና ለዛች ርካሽ የሆነች ሴት ነው ክብር የምሰጠው ዳግም ወይኔ አልማዝ እንቲ እማትረብ ያለኝ እኮ ይሄ ወራዳ ዋረደኝ እኮ። ወይኔ ግን ምንድን ነው ነገሩ እንደዚህ እንቆቅልሽ የሆነው ነገር ምንድን ነው? ወይኔ ወይኔ። አልማዝ አንተ አብደሃል እንዴ? ምን ልትላት ነበር? እውነቱና የልጇን ስራ ማወቅ ነበረባት። አብዳል አትሰሚያትም በአሽሙር እየተናገረችኝ ነበር ደግሞ እውነቱን ማወቅ ነበረባት። አንተ ልጅ እኔ ልኑርበት ማትረባ የዛች ማስደብደቧ ሳያንስ የዚህ ቻፍ መክፈት ምን ይሉታል ቆይ አንተ ልጅ ሲጀመር ከዚ ከሴትዮዋ ጋር ምንም ነገር እንዳታወራ ተነጋግረን አለበት ሳልደርስባት በቃ እሺ ተረጋጋ የኔ ልጅ እኔ እኮ ነገች ልጅ አንድ ነገር ብትሆን እኮ ባዶ እጃችን እንቀራለን እኮ ብዬ ነው በጣም ያስጠሉኛል ሁለቱንም አልወዳችሁም ለትንሽ ጊዜ ነው የኔ ልጅ የራሳችንን ነገር እስከምናገኝ የራሳችንን ነገር ከያዝን በኋላ የትም የማያገኘውን ሀገር ሄደን እንኖራለን። አይዞ ያልፋልሽ። ካችን ያዛት ለዛሬ ትሆናለች። አመሰግናለሁ። ያው በላው የሴተኛ አዳሪ አፍቃሪ መጣልሽ። አንተ አፍን ዝጋ፣ መድረም ተው።